ታፕ ታፕ እና ኮፒ ሊንክ አርጉ ብያቸዋለሁ ሌላ ነገር አታርጉ መጀመር ገና ምን ያል ጀምሩ ተመልከቱ ሊንክ ከታች ቆዳነ አንተ የጋላ አገልጋይ በደንብ አርካቹ አዳምጡ እነዚህ ሰዎች ናቸው እንግዲህ ፍትህ እንጠይቃለን የሚሉ እነዚህ ማለት የሞጣ ቀራኒዮ ቡችሎች በኦሮሞ ማህበረሰብና በኢትዮጵያ ህዝብ ላይ ዛሬ ጆነሳይድ ያወጁ ናቸው ጆነሳይድ ያወጁ ዶክተር አብይ አህመድ የኢትዮጵያ መንግስት በሞጣ ቀራኒ እርምጃ ካልወሰደ ሞጣ ቀራኒ የሚሰራ ዳይሬክትሊ ለዶክተር አብይ አህመድ ነው። ዳይሬክትሊ ለዶክተር አብይ አህመድ ነው የሚሰራው። በአሜሪካ መንግስት ራሱ የሚያስቀጣ ንግግር ነው እያደረጉ ያሉት። ዛሬ ብቻ አይደለም፣ ቆይተዋል፣ ሰንብተዋል። ለዚህ ነው እኔ እዚህ ጋር ናይንቲ ፋይቭ ፐርሰንት ቲክቶክ ላይ የተቀመጣችሁት የብልጽግና አሽከሮች ናችሁ የምለው ምክንያቱም የብልጽግና መንግስት በኢትዮጵያ ህዝብ ላይ ጆነሳይድ የሚያውጁትን በየትኛውም ሀገር ኢንተርናሽናል ህግን ተጠቅሞ መጠየቅ ይችላል። የማይጠይቅበት ምክንያት ስለሚፈልገው ነው። እናንተ ነፍሰ ነፍስ የምትበሉ የቡዳ መንፈስ ያላችሁ ፍትህ የምትጠይቁ ከሆነ፣ የሌላ ሰው ህይወት ላይ ጆነሳይድ የምታውጁ ከሆነ ቡዳዎች ናችሁ። በዚች ልጅ የተደረገባትን ነገር ፍትህ መጠየቅና በሌላው ህዝብ ላይ ጆኖሳይድ ማወጅ ምንም የሚያገናኘው ነገር አይደለም። ይሄ የተደረገ የት ነው? እታች አላችሁ? ከኔ ጋር ናችሁ? ኮፒ ሊንክ እና ታፕታፕ እያደረጋችሁ ብዙ አልቆይም እንደምታውቁት መሽቷል። የሆነ ሀሳብ ተናግሬ ነው የምወጣው። ከታች አላችሁ እሰማለሁ ወይ? ዛሬ ልትስቁ ልታንቃጥጡ ልትሰሩ ነው የመጣችሁ። በጽሁፍ ታሳውቁኝ ያላችሁ ኮፒ ሊንክና ታብታብ አድርጉ። የሚሳደቡትን ተዋቸው። የሚሳደቡትን ተዋቸው። በነገራችሁ ላይ በዚች ህይወት ላይ የደረሰባትን በሶሻል ሚዲያ ላይ ሊነግዱባትና ሊጠቀሙባት እንጂ ኬር አድርገው አይደለም እነዚህ በአደባባይ ወጥተው በአፋቸው ሰው ሲገሉ የሚውሉ ህጻናትን አስክሬን ላይ ለጥፈው ሲሳደቡ የሚውሉ ስለ ሰው ህይወትና ነፍስ ምንም እንደማይሰማቸው አስቀድሜ ልንገራቸው የት ላይ ነው ግድያው የተፈጸመ ጻፉልኝ ከታች የት የት ነው የሞተችው ከራሳቸው አንደበት ከራሳቸው ንግግር እቺ ብላቴና የሞተችው የት ነው ጻፉልኝ፣ ከታች ጎጃም ጎሄድ የት ነው የሞተችው? ጎጃም ጎጃም፣ ኦኬ ኦኬ፣ ጎጃም ነው የሞተችው። ጥያቄ አለኝ። ይሄ ታጣቂ ኃይል ይሄ የጎጃም ታጣቂ ኃይል ለፀጉሩ ቅባት አጦ የማያውቅ ቲክቶክ አካውንት ያለው በፈለገው ጊዜ ጌም ሁሉ ይጫወታል። የቀጠሮ ጌም አለበት መሰለኝ ከጃል ሞረቀ አጥኝ የፊታቸው ቅዳሜ ከጃል ማሮ ጋር የቀጠሮ ጌም ይጫወታል ሲባል ሰምቻለሁ። የቀጠሮ ጌም ይጫወታል ሲባል ሰምቻለሁ። የኦሮሞ ልዩ ኃይል ጎጃም ገብቶ ነው የገደላት። አም አስኪንግ ዩ ጋይስ ምን ያህል ላይክ። እኛ እኮ የፈለገ ቢሆን ሳውናን አይደል እንዴ? የ የኦሮሞ ልዩ ኃይል ኦሮሞ ህዝብንና አማራ ህዝብን ለማጋደል ለማጣላት የኦሮሞ ልዩ ኃይል ነው ገብቶ የገደላንኛ ነው። ይሄ አሁን እንዴው ተገቢ ጥያቄ አለ ኦሮሞ ልዩ ኃይል ጎጃም ድረስ መግባት ከቻለ በአንድ በኩል ደግሞ ምን ይላልኝ፣ እኛ ኮ ውጊያውን አጠናቅቀናል። አራት ኪሎ የመግባት ፍላጎታ ምንም ችግር የለም እኛ እየተዘጋጀን ያለ ነው ከውጭ ለሚመጣ ጠላት ነው ይላል። ምን ያህል ድራማ እንደሚሰሩ ምን ያህል የአማራን ህዝብ እንደሚንቁት ምን ያህል የአማራን ህዝብ እንደሚንቁት። እነዚህ የታጠቁ ኃይሎች እስከነ መትረጊሳቸው እስከነጥይታቸው ቁጭ ብለው እኛ ጨርሰ ነው አልኮ በቅርብ ገ በቃ አልቋል ተጠናቋል አሁን ተጠናቋል። ጦርነቱ ተጠናቋል። ሰሞኑን ምንም በቃ አልቋለኝ። አሁን እየሰለጠንን ያለ ነው ለሌላው ሀይል ነው ይሏቸዋል። እኔ ያርግላችሁ፣ ምንም ችግር ያርግላችሁ። ቢቀዝ ለእኔ ብልጽግና ወደቀ፣ ፋኖ ነገሰ፣ ቲፒኤልኤፍ ነገሰ፣ ለእኔ ምንም የሚቀንስ የሚጨምር ምንም ነገር የለብኝም። ይህ እንድታውቁ እፈልጋለሁ። እኔ ላይ የሚጨምር የሚቀንስ አንዲት የጥፍሬን እንትን የሚያል የለም። ስለዚህ ምንም አይነት ጥቅም የለኝም፣ ጉዳት የለኝም። ፋኖ ቢነግስ፣ ሸኔ ቢነግስ፣ ቲዲኤፍ ቢነግስ፣ ሻቢ አመጡ ቢነግስ ለንጉስ እዮዲብ የሚቀንስበት የሚጨምርበት ምንም ነገር የለም። ይህን ትረዳላችሁ። ይህን ከተረዳችሁ ታፕታፕና ኮፒ ሊንክ አድርጉ ብያችኋለሁ። እኔ እውነቴን ነው በእንደዚህ አይነት ጉዳይ ላይ ሳወራ ልቀልድ አልመጣውም። ለማንኛውም ወንድማችን የቀጠሮ ጌም ሲደርስ አስታውሰኝ መጥቼ ያው የምችለውን አደርጋለሁ እንዳሉ እዚህ ጋር የምታያቸው ግማሾች ታጣቂ ኃይሎች ናቸው የፋኖ አመራሮች ናቸው። እኔ ጥያቄ አለኝ። እየተጠቀማችሁት ያላችሁት ኔትወርክ በቴሌኮም ነው የሚያልፈው ቲክቶክ ላይ ቁጭ ብላችሁ ይህን ያህል ሰዓት ለማውራትና ጊፍት ለመቀበል ጊፍቱ በምን ነው የሚገባው? ሀ ብሩ እንዴት ነው የሚወጣው? ላይ እነዚህ ነገሮች በቃ መጠየቅ አለብን። ተገቢ ነው የምጠይቀው ጥያቄ ጋይ ሲቀርታ በጣም እንትን ካልኩኝ ይቅርታ። የምታዩዋቸው ታጣቂ ኃይሎች ናቸው እንዳሉ መሬት ላይ ያሉ ናቸው። እስከነትጥቃቸው ነው የገቡ የምጠይቀው ጥያቄ ፌር ነው ወይ? ይመልስልኝ የሚችል ሰው አለ ወይ? ደግሞ የሚገቡት ማንጋ ነው ሚጥሚጣ ጋ የሚገቡት ማንጋ ነው። እነ ዘገየ ገብረ ጻድቅ እነ ጆከር ጋር ናቸው። አስባችኋል? እኔ ይቅርታ አድርጉልኝ፣ ጆከር ጋ ኢየሱስ እንኳን መጣ ቢባል አልቀበልም። ይቅርታ አድርጉልኝ። ስለዚህ በዚች ብላቴና ላይ በነገራችሁ ላይ ምን አረግኩ መሰልኳችሁ? ይቅርታ። አንዳንድ ጊዜ እኔ ያው ከልምድ ተምር ያለው እናቴ ምን አለ በቀጣሽኝ በቲፒኤልፍ ጦርነት ብያለሁ። ምን አደረግኩ ገባውና አካውንቷን ማየት ጀመርኩኝ። አምስት መቶ ሰላሳ ሶስት ሺ ፎሎወር አላት እህታችን። በጣም በጣም ገብጬ ላለፈው የመጀመሪያ ቪዲዮ የፖሰተችው ሴፕተምበር ላይ ነው ከሴፕተምበር ከአገስት፣ ይቅርታ አገስት፣ ሴፕተምበር አገስት ላይ ነው። ከአገስት ጀምሬ ቪዲዮዋን እያየሁ መጣው። ሞተች የተባለችው ከአራት ቀን በፊት ነው። ሞተች የተባለችው ከአራት ቀን በፊት ነው። እኔ አካውንቷን ነገ ፖስት አድርገዋለሁ ቪዲዮቿን አንዳንዴ ገብታችሁ። ልጅቷ ግን እኔ ስመለከት ቪዲዮን ስመለከት ወደኋላ ሂጄ ቪዲዮን ሳየው የሆነ ለዚህ ጉዳይ ፐርፔር ያደረጓትና ያስቀመጧት ይመስላል የምትሰራው ቪዲዮዎች ተረዳችሁኝ። እኔ አይደለን ነው ለትግል የሚወጡ ወጣ ታጋዮች እንደዚህ አካውንት ከፍተው ቪዲዮ በየጊዜው እንደሚፖስቱ አላወቁም። በጣም ቪዲዮን እንዳለ ገብቻ አየሁት። ወደ መቶ ነው ምናምን የሚሆኑ ቪዲዮዎች አሉ እና ቪዲዮውን ሳየው በቃ አልሬዲ ለዚህ ጉዳይ የተዘጋጀች ትመስላለች። አልሬዲ ተወዳጅነት በቃ የምትፖስቶ ቪዲዮ እንደ ሀዘንተኛውና ምናምን በቃ አለ የተለያየ ቪዲዮዎች እና እኔ ምንድን ነው ግሩሚንግ፣ ግሩም የተደረገች ይመስለኛል ሳታውቅ ለዚህ በቃ ምናልባት እንደዚህ ሳክርፋይስ ትሆኛለች ብለው ምናልባት አሮን የጀመሩት ጂሃድስት ሙቭመንት እንዳለ አላውቅም ለህዝብሽ ምናምን ብለው ላይ ቪዲዮዎችን ገብታችሁ ማየት ቻላችሁ። ታፕታፕ አርጎ ጋይስ ቁጭ ብላችሁ አትመልከቱ፣ በደንብ ለብዙ ሰው እንዲደርሰው። አንዴ የምናገረው ንግግር እውነቴን ነው የምላችሁ፣ ቲክቶክ ላይቭ ላይ ትገባለች። አዎ፣ እና እኔ ጥያቄ ታጣቂ ማለት አልገባኝም። ጦርነቱ በቲክቶክ ላይ ነበር፣ ትግሉ በቲክቶክ ላይ ነበር። በእርግጥ አብዛኛው የፋኖ ትግል ቲክቶክ ላይ ነው። አብዛኛው ትግል ቲክቶክ ላይ ነው ነን ለመናገር ማለት ነው አይደል? ብዙ ጊዜ ስታዩት እዚሁ ቲክቶክ ላይ ናቸው። ቲክቶክ ሶሻል ሚዲያ ነው። እና እኔ ደጋፊም ተቃዋሚም አይደለውም። ስድባችሁን አንድ አቁሙ፣ ስድባችሁን አቁሙ። በጣም ራሳችሁን እየሳላችሁበት፣ አማራን እየሳላችሁበት ያለ መንገድ አማራ እንዲጠላ እያደረጋችሁ ነው። በራይ በቃ እኔ እጠላችኋለሁ። እናንተ የምትሳደቡ እንደዚህ በጣም የሰው ሕይወት ለማጥፋት እጠላችኋለሁ፣ እጠየፋችኋለሁ። እወቁ ይህን፣ እጠየፋችኋለሁ። አራራላችሁም። ምንም ቢሆን ምንም ቢሆን ለምን ፖለቲካችሁ አይፈርስም? ለምን አናታችሁ አይፈርስም? ቢኮዝ እናንተ ለእኛ ልጆች የማታስቡ ሰላማዊ ሰውና የታጠቀ ሀይል የማታውቁ እኔ አልታጠቅኩም፣ እኛ አልታጠቅንም። እዚህ ጋር ሀሳብ ነው የምንሰጠው። እናንተ ግን በአንደበታችሁ የምትናገሩትን በልባችሁ የተሞላችሁ ስለሆናችሁ እንደዚህ አይነት ድርጊት እንደምታደረጉ አውቃለሁ። ይሄ አመጣጡን አየው እንደ ማንኛውም ሀይምሮ እንዳለው ሰው ይቅርታ፣ እንደ ማንኛውም አልኩኝ እንደ እንደተወሰኑ ልበል ረስቸዋለሁ እያወራ ለሁ ለካ ለኢትዮጵያ ህዝብ ነው አም ሶሪ እንደተወሰነ የኢትዮጵያ ተወላጅ ሀይምሮ እንዳለው ማሰብ ማብሰልሰል ጀመርኩና ምን ለማግኘት ፈልገው ነው ከአራት ቀን በፊት ምንም አይነት ስለዚህ ጉዳይ ኢንፎርሜሽን የሚያውቅ ሰው አለ የሚያውቅ ሰው አለ ወይ ከአራት ቀን በፊት ስለዚች ህፃን ብላቴና የሚያውቅ ሰው አለ ወይ? ከአራት ቀን በፊት ነው የሞተችው። አዩ ሹር አዩ ጋይ ሹር። ታዲያ ለምንድን ነው ሴፕተምበር ስምንት ላይ በፖሰተችው ቪዲዮ ነፍስ ይማር እያሉ ለእሷ በእሷ አካውንት ላይ ገብቼ ስመለከት ነፍሲ ማር ነፍሲ ማር ነፍሲ ማር እያሉ ብዙ ቪዲዮ ላይ አያለው። በነገራችን ላይ መረጃ ቴሌግራም ላይ ያያችሁ ሰዎች አላችሁ? ኤኒ ኤቪደንስ። ሌላ ጊዜ ዘመድኩን በቀለ እንደዚህ አይነት ቪዲዮዎችንና ነገሮችን ለማውጣት ፈጣን ነበር። ብዙ ጊዜ በቴሌግራም ይተላለፋል። ስለዚህ ህጻን ልጅ ግን ምንም ነገር የለም። ጆከር ደግሞ ከአራት ቀን በፊት እንደዚህ አይነት ድራማ በቲክቶክ ላይ እንደሚያመጣና እሱ እሱ ያመጣውን የፈነቀለውን ድንጋይ ማንም እንደማይዘጋው ሲል ነበር። ጆከር ይሄ ጉዳይ ነው፣ ዛሬ ይዘው የመጣው ይህ ነው። ኮፒ ሊንክ አርጉ ብያችኋለሁ። አራት መቶ አርባ ስምንት ሰዎች አላችሁ። ምን እያረጋችሁ ነው? አዝናችሁ ነው? አይዟችሁ፣ ይህንም እናልፈዋለን። ምንኛ በስድስት ፌድሮ የተደፈረች ሴት እረሳችሁ? እረሳችሁ? ምንኛ ላለፈው ስድስት ዓመት በኢትዮጵያ ምድር ላይ ተደረገ ተብሎ ለእኛ የተላከልን ነገር አይታቸኛ እኔንም እናልፈዋለን። ሰባ ሁለት ሰዓት ሰጥቻቸዋለሁ። ከሰባ ሁለት ሰዓት በኋላ በዚህ ጉዳይ ላይ ከተወያየን እየወዳ ቤዛን ጊዜ እውነትም ኢትዮጵያውያኖች ከሾርት መመሪ እየዳኑ ነው ላለሁ ዛሬንም ቦታ ቀራኔው ምናምን ብዙዎች ገብተው የሚናገሩን ነገር አስጠያፊና የሚዘገንን ነው። የኦሮሞ ማህበረሰብን ሄዱና ጨርሱ አጥፉ ማለት ተገቢ አይደለም። ፍትህ ስትጠይቁ ፍትህ ነው መጠየቅ ያለባችሁ። ፍትህ ማለት ወንጀል ስሩ ማለት አይደለም። አንዲት ብላቴና እንዲያው በምትሉት መንገድ እንኳ ተደርጎ ቢሆን እንዴት የ ኦሮሞ ማህበረሰብን ሙሉ ሂዱና የተማረከ መከላከያ ሰራዊትን ጨርሱ ብሎ መናገር፣ ጆነሳይድን ማወጅ ተገቢ ነው። እናንተ እኮ ይህን ነገር በልባችሁ የተሞላ ሰይጣን ስለሆናችሁ ምን አገባችሁ ስለ ሰው ሞት? እናንተ አረመኔ አውሬ፣ እናንተ የቀን ጅቦች እንዴት ጨካኝ አረመኔ በሙሉ ብሔር ላይ ሞት የሚያውጭ ስለ አንድ ሴት ሞት መጠየቅ አይችልም። አንተ ግብዝ ደንቆሮ ሰይጣን ውጣ። ኦኒ መልካም ሰው ብቻ ነው። ለዚች ልጅ ድምፅ መሆን ማለት በልጅቷ መነገድ አይደለም። በልጅቷ ስም ልጅቷ እንዲያው የከፈለችውን ዋጋ አቆሸሻችሁት። ልጅቷ የከፈለችውን ሳክርፋይስ እናንተ ሆዳሞች እናንተ ግብዞች መጥታችሁ በለገሴዋ ላይ ውሃ በረዛችሁበት። እንዲያው ተደረገ ከተባለ ነው። እንዲያው ልጅቷ በዓለም ዋሴ በዓለም ዋሴ ለአማራ ሕዝብ ብላ ተሰውታ ከሆነ ተገቢ የሆነ ለእሷ ድምፅ መሆን ለገሴዋ እንዳይ ያደረገችው ነገር ህይወቷን አስይዛ የከፈለችው ዋጋ ለህዝቧ በደንብ መነገርና መለገስ ሲኖርበት፣ እናንተ ወጣችሁ እሷን ለፖለቲካ ጥቅም ስሟን ጠቅሳችሁ የኦሮሞ ማህበረሰብ ሄዱና ጨርሱ ማለት ይሄ ተገቢ ነው? አያችሁ ችግሩ ምን መሰላችሁ? ወገኖቼ ረ ኮፒ ሊንክ አርጉ። ሁለት መቶ ሀያ ስምንት ኮፒ ሊንክ፣ አነሰ አነሰ። ሰው ይስማ፣ ተዉ። የኔ ንግግር እንደ ትንቢታዊ ነው። ትንቢታዊ ንግግር ነው የማደርገው። በመጨረሻ ላይ የምናገረው ነገር እውነቴን ነው። ትልቅ መረጃ እኮ ነው ያለኝ። በነገራችሁ ላይ የአማራ ተወላጅ ከሆናችሁ በእኔ ላይ እና በልጆቼ ላይ ሞት የምትመኙ የአማራ ጠላት ናቸው። እኔን እየገደልክ ነው ለአማራ የምትቆመው? አንተ ደነዝ ደንቆሮ፣ አንተ የጅብ ራት፣ አንተ ጅብ አራች፣ ለየትኛው አማራ ነው አንተ የምትቆመው? ያልታጠቀን አማራ ለመግደል እየዛትክ መሬት ላይ የታጠቀውን አማራማ ለሀገር ድዩ ነው መከላከያ ሰራዊት ያለው አማራ፣ አድማ በታኙና መልሻው አማራ ድዩ ነው ለሀገሩ የሞተ እንደሆን ታውቃላችሁ እናንተ ሰገጥ። እናንተ ለብሔራችሁ ብላችሁ ስትሞቱ፣ በዛኛው በኩል ያለው ወጣት አማራ፣ የአድማ በታኝና የመልሻ ልጅ፣ የመከላከያ ሰራዊት ያለው አማራ ለሀገሩ እንደሆነ እየተደፋ እየሞተ ያለ። ይሄ ነገር እንኳ ማገናዘብ ያቀታችኋል። ምን አይነት ገገማነት ነው? የራሳችሁ አመለካከትና የራሳችሁ መንገድ ትክክል ነው ብላችሁ ታስባላችሁ። የሌላውን ሰው መንገድ ግን ትክክል አለም ትላላችሁ። ያም እኮ አማራው በመከላከያ ሰራዊቱ ነው መንግስቱ አምኖ ለሀገሩ የሚታገለው አማራ እኮ እንደ እናንተ ለሀገሩ ብሎ ነው። እናንተ እኮ ለብሔራችሁ ብላችሁ ነው። እናንተ ለዘመነ ካሴ ነው የምትሞቱት። ለእስክንድር ነጋ ነው የምትሞቱት። ለኢሳያስ አፈወርቂ ነው የምትሞቱት። ለምሬ ወዳጅ ነው የምትሞቱት። ለጎጃም፣ ለጎንደር፣ ለወሎ፣ ለጎጣችሁ ነው የምትሞቱት። በአማራ ክልል ያለው አድማ በታኝና መሊሻ ልጆች፣ የመሊሻ ልጅ እያላቸው የምትሰድቧቸው አማራ ወንድሞቻችን፣ በመከላከያ ሰራዊት ያሉ አማራ ወንድሞቻችን ለሀገራቸው ነው እኮ የሚሞቱት። እናንተ ባንዳ፣ የባንዳ ልጅ እንቁላል ቀቃይ ልጅ ሁሉ አንተ እንዴ! ይህን እኮ ፌሩ ናችሁ እኮ ማየት አለባችሁ።